ጌቶቼ አላቸው። ድጋሚ እላይ ጌቶቼ ብሎ ነበር አለ። አሁንም ጌቶቼ ሲል ጠራቸው። ጌቶቼ አትለፉኝ አላቸው። ሾፍ ጌቶቼ፣ ምን አትለፉኝ፣ አደቤም ባያምር አለ። እውነቱን እኮ ነው። እዚህ ጋር ከአላህ ውጭ የሚለምን ሰው አደበኛ ነው የሚባለው፣ አይደለም አደብ ስለሌለው፣ አመነ አደብ እንደሌለው ጌቶቼ አትለፉኝ አደቤም ባያምር አለ። በዚሁ ስለ አኽላቅ ማንሳት እፈልጋለሁ። አኽላቅ ሲባል አብዛኛውን ጊዜ ሰዎች ምን ይላሉ? ዳዕዋ እንዲህ የተውሂድ ዳዕዋ ጠንከር ተደርጎ ሲደረግ ዋናው ሂክማ ነው፣ ጥበብ ነው፣ ዋናው አኽላቅ ነው ይላሉ። አኽላቅን በዚህ ትርጉም ያዙልኝ ወንድሞቼ። አኽላቅ መዓል ኻልቅ አንድ፣ አኽላቅ መዓል ኸልቅ ሁለት። ምን ማለት ነው? ከፈጣሪያችን ጋር ያለን ስነ ምግባር አንድ፣ ከፍጡራን ጋር ያለን ስነ ምግባር ሁለት። ከፈጣሪያችን ጋር ያለንን ስነ ምግባር ሳናሟላ እምነታችንን ሳናስተካክል ከፍጡራን ጋር ያለንን ብናሟላ አኽላቅ አለን አይባልም። አበደን አበደን። ዛሬ የተያዘው ግን ይሄ ነው። ነቢዩ ሰለላሁ አለይህ ወሰለም አኢሻት ረዲየላሁ አንሃ ምን አለቻቸው? በጃሂልያው ዘመን እኮ እገሌ የሚባል ሰው ብላ የአንድን ግለሰብ ስም ጠርታ ሰደቃ ቢሰጥ እንዲህ ቢያደርግ እንዲህ ቢያደርግ በዛ ማህበረሰብ ዘንድ ስሙ የተጠራ ትልቅ ሰው ነበር አለቻቸው። አላህ ዘንድ ምን አለው ብላ ስትጠይቅ እሳቸው ምን መልስ ሰጧት? የሳት ነው አሏት። የምንድን ነው የእሳት ነው። ምን አሏት? አንድም ቀን እኮ ሰዎች በሚቀሰቀሱበት ቀን ማረኝ ብሎ አያውቅም አሉ። ምን ስለሌለው ነው? የእሳት ነው ያሏት። ንገሩኝ ወንድሞቼ፣ አቂዳ ኢማን ስለሌለው ነው አይደለም? የእሳት ነው ያሏት እንጂ ዘካ መስጠቱን ሰደቃ ማብላቱን እንደገና ለሰዎች ማስታረቁን መልካምን ነገር በጠቅላላ ስደረድር ምን አሏት? ይሄ ምንድ ነው? አኽላቅ ማአል ኸልቅ ነው ከፍጡራን ጋር ያለውን ነገር አሟልቶ ነበራ። ምን አጓድሏል ከፈጣሪው ጋር ከአላህ ጋር ያለውን ስላጓደለ ምን ላይ ወደቀ? የእሳት ሆነ። እሳት የገባ ሰው ደግሞ አላህ ስብሐነሁ ወተዓላ በሽርክ ጉዳይ ከገባ መቼም ቢሆን አያስወጣው። ዛሬ ምን ሲባል ትሰማለ? አኽላቅ ነው ዋናው ይሏል። ተመልከተው ጌቶች። አትለፉኝ አደቤም ባያምር ስነ ስርዓት እንኳን ባይኖረኝ አትለፉኝ፣ የጠየኳችሁን አምጡ እያላቸው ነው። አደበ ቢስ አለ ስነ ስርዓት የለሽ ማለት ነው። ቡልሃ ማለት ቂል ማለት ነው። እንደኔ ቢኖር ቂልና ስነ ስርዓት ያጣ ብሆንም፣ እሺ ባሪያ ሲባል ማጥፋት አለ። እኛ የማን ባሪያዎች ነን ወንድሞቼ? ያላህ ባሪያዎች ነን። ኧረ እሱ ምን አለ? ባሪያ ሲባል ማጥፋት እለት ነው እድር ለእናንተ ይገባል። ያጠፋን መማር። አያችሁት እንዴት እንደሚከብድ አያችሁት እንዴት እንደሚ በቃ ሰማይ አለመሰንጠቋ ምድር ተንቀጥቅጣ አለመጥፋቷ በሚገርም ሁኔታ ይሄን ሰውዬ ካልሸለም ነው ይላሉ። ደግሞ አያፍሩ ማዲሁ የነቢዩ አውዳሽ ይሉታል። የነቢዩን ዲን ከስር የሚገረድ ሰው ማን ነው? እንዲህ አይነት ሰው ነው አይደለ ወንድሞቼ? ቆይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ሊያደረጉ ነው ወደዚህ ምድር የተላኩት? ሀያ ሶስት ዓመት ያ ሁሉ መከራ የደረሰባቸው። ወንጀልን የሚምረው አላህ ብቻ ነው። አላህን ብቻ ምህረት ለምኑ፣ ተመኩ በሱ ብቻ፣ ፍሩት እሱም ብቻ፣ ውደዱት እሱም ብቻ፣ ለምኑት እሱም ብቻ ሊሉ ነው አይደለም የመጡት። ይሄው እዚህ ተመልከቱ። ይሄ ስንኝ ይሄማ ከመጀመሪያው ጀምሮ እስከ መጨረሻው ተሰምሮበታል። አልተሰመረበትም? ለምን ከመጀመሪያው ጀምሮ? ችግር ስለሆነ ማለት ነው። በዘመን ያላችሁ ሳዳቶች አኽያር ቀኝ እጄን ጨብጡኝ ወድቄ እንዳልቀረ፣ ሽሊላህ ጌቶቼ አርሂቡ ዱስቱር፣ መቼም ያለ እናንተ ሁሉም አያምር፣ በእናንተ የሸሸ ምንም አያፍር። ጌቶቼ አትለፉኝ አደቤም ባያምር፣ አደበ ቢስ ቡልሃ እንደ እኔ ቢኖር፣ ባሪያ ሲባል ማጥፋት ዕለት ነው እድር፣ ለእናንተ ይገባል ያጠፋን መማሪ፣ ይላቸዋል። አላህ ራሱ ምን አለ? ወመን የግፊሩ ዙኑበ ኢላላህ ከአላህ ውጭ ማን ነው ወንጀልን የሚምረው? አለ ማንም የለም። ይኸው አንስቶ አላህ ብቻ የሚምረውን ወንጀል ለማን እያደረገ ነው? ሸህ ለሚላቸው አካላት ለናንተ ይገባል ያጠፋን መማር ማሩኝ ይላቸዋል። እንዲህ አይነቱ ሽርክን የሚያስፋፋ ሰው ማህበረሰቡ ዘንድ ታላቁ የነብዩ አወዳሽ እየተባለ ይጠራል። ታላቁ የነቢዩን ዲን የሚገረስ ሰው ሰውዬ ማለት ነው። ስለዚህ ኡመተል ሊስላም ሊጠነቀቀው ይገባል። ይሄን ሰውዬ የትኛውንም አይነት ኪስ አውላቂ ከሚጠነቀቀው በላይ ኢማንን አውላቂን ሰው ነው ልትጠነቀቅ የሚገባው። አንድ ሰው ለምሳሌ የእጅ አመል አለበት እንበል አንድ ሰፈር ውስጥ ምን አይባልም? ይህን ሰውዬ የተጠንቀቁት ሞባይል ይሰርቃል፣ ይህን ሰውዬ የተጠንቀቁት የተከፈተ ቦርሳ ካገኘ ይዘርፋል ቢባል እንዴት ሰው ታማላችሁ የሚል ሰምታችሁ ታውቃላችሁ? ምን ይላል? አላህ ያክብርህ፣ ዱኒያ አኼራን ያሳምርል፣ ዘር ያውጣል፣ ሞባይሌን አዳንክልኝ ይልል ይላል። አይልም ሰው። ወንድሞቼ ሌባን ስትጠቁመው ደስ ይለዋል አይደል? ምን አይነት ሌባ የዱንያን ሌባ ስጠቁመው፣ የአኼራን ሌባ ምንም በለው። ይሄው አላህን ትቶ ምንም የሚል ለእናንተ ይገባል ያጠፋን መማርያም የሚልን ሰው አ ይሄን ስትናገር ምን ይልሃል? የሰው ስም ስታነሳ አይከብድም ወይ ይልሃል። ኧረ በደንብ አድርጌ ነው ማነሳው። ጌታዬ ስለፈቀደልኝ፣ ውዱ መልእክተኛዬ ስለፈቀዱልኝ፣ ለዲኔ ዳር ድንበር መቆም ስላለብኝ፣ ዲኔ በጠራራ ፀሐይ እንደዚህ እየተናደ እጅ እግሬን አጣጥፌ ቁጭ እላለሁ? እንዴ አበደን ከለ። አይታሰብም። ሞት ይሻላል ከዚህ ሞት ይሻላል። እንዲህ ይኸው የነብዩ ዲን አላህ አምኖ የላከበት መቶ ሀያ አራት ሺህ ነቢይ የላከበት ዲን በአደባባይ በጠራራ ፀሐይ ሲዘረፍ ማለት ነው ያውም ምን በሚል ስም ምን በሚል ስም ነቢዩን እናወድሳለን በሚል ስም ለተሸዋጆች ለማወቅ በሚከብዳቸው መንገድ መጥተው ሰለዋት ነው ብለው ቢስሚላህ ብለው ይጀምራሉ አንድ ሰው ቢራ ቢስሚላህ ብሎ ቢጠጣ ሀራም ከመሆኑ ይወገዳል አይወገድም ማረት ቢራ የሚጠጡት ሰዎች ወንጀል መሆኑን ያውቃሉ እነዚህ ሰዎች ይሄን ክህደት ሲያስተላልፉ ቢስሚላህ ብሎ ይጀምራሉ ከመጀመሪያው እስከ መጨረሻቸው ክህደት አራግፈው፣ በየሙስሊሙ ቤት ረመዳን ላይ የእነዚህ ሰዎች ትምህርት ይከፈታል። ዒድና አረፋ ነው እየተባለ በቴሌቪዥን ይሄ ክህደት ይሰራጫል። ስለዚህ እኛ ባለ ህዝነት ማህበረሰቡ ይረዳው ዘንድ ምን እናደርጋለን? ይሄን ክህደት ክህደት መሆኑን ይኸው ቀስ እያልኩ እንዳነበብኩላችሁ ምን ይሆናል እናብራራለን። ለማህበረሰቡ የሚመለስ ሰው አላህ ኸይር የሻለት ሰው ሰበብ ሆኖት እንዲመለስ አንመለስ ያሉትስ ሁጃ ማስረጃ እንዲሆንባቸው ምን እናደርጋለን? ይኸው ለአደባባይ ሀቁ እናሰርጣለን ለህዝብ። ሌላ ስንኝ ምን ብሎ ጀመረ? አልሐምዱሊላህ ብሎ ጀመረ። አያችሁ፣ እዚ ጋ ነው አደጋው። ቢስሚላህ፣ አልሐምዱሊላህ አላሁመ ሰሊ ብለው ነው አረል የሚጀምሩት። ይኸው ደግሞ ከባድ ንግግር። አልሐምዱሊላሂ ይመስገን ገፋር አለ። ገፋር ማለት ማን ማለት ነው? አላህም ማለት ነው፣ መሀሪው ምስጋና ይገባው ብሎ ጀመረና ምን አለ? ቀልቤን ያዞረልኝ ወደ እናንተ በር አለ። አላሁ ሱብሃነሁ ወተዓላ መልካም የሻለት ሰው ዲኑን ያስገነዝበዋል፣ እሱም በብቸኝነት እንዲያመልክ ነው አይደል የሚለግሰው። አላህ ላይ ሹፍ፣ እንግዲህ ጭራሽ በደል ሲጨምር፣ አላህ እኮ ነው። ወደ እናንተ ቀልቤን ያዞራት፣ ወደማ ካላህ ውጭ ወደሚመለኩት ማለት ነው። ባላህ ላይ እየቀጠፈ ነው ግለሰቡ፣ ተመልከቱ። በእናንተ የሸሸ ያገኛል፣ ሹምሽሪ ይላቸዋል። ሹፍ አላህ ምን ብሏል? ብለን ቀደም ፈፊሩ ኢለላህ፣ ወደ አላህ ሽሹ ነው አይደል ያለው። በእናንተ

ከፈለከው ላይ ደግሞ ስልጣኑን ተነጥቀዋል። ይሄን ስልጣን አንስቶ ለማንሰጣ ይሄ ሰውዬ በእናንተ የሸሸ ወደ እናንተ የተጠጋ ማለት ነው ያገኛል። ሹምሽር ሊለግስ ነው መሰል አለ፣ ሊሰጥ ነው መሰለኝ። ምኑ ዳመናው ዟዟራ አለ። ዝናብ ሊዘንብ ሲል ዳመና አይደል የሚመጣው? ምን አለ? የስልካችሁ ንባብ ይሰማ ጀመረ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን ፕሮቫውን አይተነዋል። ልብስ ምናምን የሚሰፉ ሰዎች መጀመሪያ ምን ያደርጋሉ? የመጨረሻ ልብሱ ተሰጥቶ ከመሄድ በፊት ለፕሮቫ ቀና ትባላል። የሚገጣጠሙባቸው ቦታዎች ትከሻው ይዞሃል አልያዘህም ወይ ምናምን ፕሮቫውን አይተንባችኋል። የስልካችሁ እኮ ንባብ ልትለግሱን ልትሰጡን አደለ ፕሮቫው ደርሶናል ይላል። ኢና ሊላህ ወኢና ኢለይህ ራጂውን። ክህደት እኮ ነው የወንድሞቼ፣ ከባድ ክህደት ማለት ነው። እንቀጥል። ምን አለ ሼክ ሙሐመድ ሸሪፍ የርጎየው ገበረ ልክ የቦረናው የዳናው እንደሚባለው ይሄ ደግሞ ምን ብሎ ጀመረ? ሼክ ሙሐመድ ሸሪፍ የርጎየው ገበሬ እርጎየ የሚባል ቦታ አለ ማለት ነው። ሲሞድህ ማለት ሲያወድስ ማለት ነው። ሙስጠፋን ማለት ነቢዩ ሙሐመድን ነው፣ ሶለላሁ ዐለይሂ ወሰለም እያየ ነበር ያውል። ውሸት ነቢዩን እንዲህ በአይኑ እያያቸው ነበር የሚያወድሳቸዋል። እሳቸው ይታያሉ እንዴ በአይን አልተረዳችሁኝም? እሳቸው በመናም እንጂ በአይን ይታያሉ እንዴ? ሞተዋል እኮ አይታዩም እኮ። ይሄ እኮ ክህደት ነው እኮ። ይሄ እምነት ምን አሉ እሳቸው አንድ ሰው በመናሙ እኔን ካየኝ፣ አዎ እኔን እያየኝ አሉ። ምክንያቱም ሸይጧን እኔን ተመስሎ አይመጣምና አሉ። በመናም እንጂ የሚታዩት ፊት ለፊት እንዲህ የሚታዩ አይደሉም። እሳቸው ሞተው ተቀብረዋላ። ተመልከት፣ ሸሪአ ያላለውን ልብ በሉ። አንድ ነገር ሰው ላይ መዋሸት አላህ ላይ እንደ መዋሸት አይደለም። ኢስላም ላይ እንደ መዋሸት አይደለም። ነቢዩ ሰለላሁ አለ ወሰለም ላይ እንደ መዋሸት አይደለም። አላህ፣ ሃይማኖታችን እስልምና፣ ነቢያችን ነቢዩ ሙሐመድ የሚዋሽባቸው አካላት አይደሉም። ሶስቱ ጋር ከባድ ጥንቃቄ ይፈልጋል። ሸሪአ ያለውን አላህ ያለውን ነቢዩ ያሉትን እንላለን። አላህ ያላለውን እስልምና ያላለውን ነቢዩ ያላሉትን አንልም። ይሄ ነው አደብ። ልብ በል። ይሄ ግለሰብ ምን ብሎ ጀመረ? ሼክ ሙሐመድ ሸሪፍ የርጎየው ገበረ ሲሞድህ ማለት ሰለዋት ሲያወርድ ሲያወድሳቸው ነቢዩን እኮ እንዲያያቸው ነበር አለ። ሲሞድህ ሙስጠፋን እያየ ነበረ አለ። ይሄ እንግዲህ ታይቶ ተሰምቶ የማይታወቅ ውሸት ነው። በስልምና ላይ ደግሞ መዋሸት አደጋው እጥፍን ብርብር ነው። አያልቅም፣ የዚህ ሰውዬ እኮ በድሉ እኮ አያልቅም። ሙስሊሞችን እኮ በድሏቸዋል። ከእስልምና እንዲወጡ ሌተቀን እየለፋን ያለው እኛ ደግሞ ባላ ፍቃድ ሌተቀን እንለፋለን፣ የዚህን ሰውዬ ጥመት በአደባባይ ለማህበረሰቡ ለማጋለጥ ማለት ነው። እንቀጥል። ምን አለ? ሁሉም በአንድ ሆነው አለ። እነማናቸውን እዚህ እሱ ያውቃቸዋል እንግዲህ። ሁሉም በአንድ ሆነው ከመንጋ ከሙስጠፋ ጋር፣ ሁሉም በአንድ ሆነው ከነቢዩ ሰለላሁ ዐለይሂ ሰለም ጋር አለ አስምረንበታል ለምን ይሄው የሚቀጥለውን ሽርክ በደንብ አጠናክሮ ስለሚያመጣልን ዛሬ ይድርሱልን አለ ላገኘን ችጋራ አለ ኢና ሊላሂ ወኢና ኢለይህ ራጂኡ ኢና ሊላህ ነው የምንለው ሌላ ኮ የምንለው የለንም ምን ማድረግ እንችላለን እኛ ይሄን ክህደት በአደባባይ እየተነገረ እየሰማን ማለት ነው ሁሉም በአንድ ሆነው መላይካም ነብይም ወልይም የሚሏቸው ከማን ጋር ይምጡ